ብዙ ሰዎች በመተት መንፈስ እንደሚቸገሩ እንደሚሰቃዩ ብዙ አይነት መከራዎች እየደረሰባቸው እንደሆነ በተደጋጋሚ ይጽፋሉ። ብዙ ጊዜ መልስ አቅማችን በፈቀደው የምናውቀውን የተረዳነውን ነገር በደንብ አድርገን እንናገራለን። ሌላ መፍትሄ የለም። ውድ ቤተሰቦች መፍትሄው ወደ ቤተ ክርስቲያን መቅረብ፣ ከምስጥራት መሳተፍ፣ መንበርከክ፣ መስገድ፣ መጸበል ቤተክርስቲያን የምታሳየንን ቤተክርስቲያን ውስጥ የምናገኛቸውን መድኃኒቶች በሙሉ መጠቀም ያስፈልጋል። የመተት መንፈስ ለሚርቅብን አንዱ በዚህ መንገድ ስለሆነ ማለት ነው። ዛሬ ደግሞ ውድ ቤተሰቦቼ የማሳያችው ይህንን፣ እንደምትመለከቱት ይህ ዘቢብ ነው። ዘቢብ ዘቢብ የምንለው ማለት ነው። ይህ ደግሞ ጠቆር የምለው ዘቢብ በተለያየ አይነት ከለር አለው እና ይሄኛው ጠቆር የምለው በተለይም ደግሞ ለህፃናቶችን ጭምር የሚሆን ማለት ነው እና እንግዲህ ውድ ቤተሰቦቼ ዘቢብን እንደምናውቀው እናቶቻችን ወይም አባቶቻችን በቤተ ክርስቲያን አካባቢ ላይ በተለምዶ ልጆች ከቆረቡ በኋላ ከቤተክርስቲያን ይገዙና እዛው ገዝተው ለልጆች ይሰጣሉ። አንዳንድ እናቶች ደግሞ ኮ እናቶች ልጆቻቸውን ከጠዋት ከማለዳው ጀምሮ በመንፈሳዊ መንገድ የሚያሳድጓቸው ቤተሰቦች ልጆቻቸውን እንደዚህ አይነት ነገር እየሰጧቸው ያሳድጋሉ። ዘቢ በጣም ትልቅ መንፈሳዊ ጥቅም ያለው፣ በተለይ ደግሞ በውስጣችን የሚረብሸን ነገር ካለ ይህንን ነገር ለማስተካከል እናቶቻችን ስለሚያውቁ የመናፍስትን ውጊያ በደንብ ስለሚረዱ እንደዚህ አይነት ነገሮችን ያሳያሉ እና ዛሬ የምነግራችሁ ግን በጣም እንድትጠቀሙበት ስለሚፈልግ ነው። ውድ ቤተሰቦቼ፣ በመተት መንፈስ የምትጨነቁ፣ በመተት በተለይም በመተት በተለይም ደግሞ በሆድ አካባቢ ላይ ህመም የሚሰማችሁ በማንኛውም መንገድ ብቻ በመተት ስቃይ ውስጥ የምትገኙ ሰዎች አስተውሉ። ውድ ቤተሰቦቼ፣ ይህ ዘቢብ ነው። ዘቢብ መሆኑ ብቻውን ግን መፍትሄ አመጣም። ስለዚህ ምንድን ነው የምታደረጉት? ዘቢቡን ከገዛችሁ በኋላ በካህናት አባቶቻችን ቤተክርስቲያን አካባቢ በሚገኙ አባቶቻችን ታስባርኩታላችሁ። አባቶቻችን በጣም ደስ በሚል ሁኔታ ደስ እያላቸው ነው የሚባርኩት። ይሄንን ብዙ ሰዎች ግራ ሲጋቡ ይመለከታሉ። ማንኛውንም ነገር ከቤተክርስቲያን ገዝታችሁ በካህናት አባቶቻችን ታስባርካላችሁ። ቀድሞ ከነበረበት በካህን የተነካ ነገር ውሃ ከነበረ ጸበል እንደሚሆነው ሁሉ ልክ ይሄኛውም ስታስባርኩት ወደ ሌላ ወደ ፈዋሽነት ወደ መድኃኒትነት ይቀየራል ማለት ነው። ከዛ ውጭ ግን ማንኛውም ነገር ካልተባረከ ስመ እግዚአብሔር ካልተጠራበት ምንም ጥቅም የለው። ብዙዎቻችን በተለምዶ ዝም ብለን ገዝተን የምንጠቀሙ ማለት ነው። ስለዚህ በተለይም በመተት የምትሰቃዩ ሰዎች አሁን በምነግራችሁ መንገድ ከተጠቀማችሁ ብዙ በረከት ታገኛላችሁ፣ ብዙ በረከት ማለት ነው እና ያደፍጦ መንፈስ የሚጋለጥበት ያደፍጦ መንፈስ የሚያዝበት በውስጣችን ተቀምጦ ህመም ደዌ እየሆነ በተለይም ደግሞ የጨጓራ ህመም እየሆነ መከራችንን የሚያሳየን የመተት መንፈስ ዛሬ ብዙዎቻችን ያልተረዳ ነው ብዙዎቻችን ያልገባን የመተት መንፈስ መሆኑን ያልተረዳ ነው። ውስጣችን የዛሩ መንፈስ ከጊዜ በኋላ ህመም ሆኖ ደዌ ሆኖ የሚያስጨንቀን መንፈስ ውስጣችን እንደተቀመጠ ያልተረዳ ነው፣ ያልገባን ብዙዎቻችን የተሰቃየን ያለነው ነው። መፍትሄ የምናገኘው በዚህ መንገድ ነው። ታዲያ ውድ ቤተሰቦች፣ ይህንን ዘቢብ እንግዲህ ቅድም እንደነገርኳችሁ እናቶቻችን አባቶቻችን በተለምዶ ይጠቀሙታል። በጣም ትልልቅ ፈውስ ትልልቅ በረከት አግኝቶበታል። ነገር ግን አንዳንድ ቦታ ላይ ደግሞ ዘቢብን አባቶቻችን እናቶቻችን የቤተክርስቲያን አባቶቻችን በተለይም ስጋውና ደሙን ለመፈተት በሚፈልጉበት ጊዜ ላይ የሚያስፈልጋቸውን ነገር ማግኘት በማይችሉባቸው ቦታ ላይ ዘቢብን እንደ ወይን አድርገው ይጠቀማሉ። እንደ ወይኑ አድርገው ይጠቀማሉ ማለት ነውእና በዚህ መንገድ የሚጠቀሙ አባቶች አሉ። እንደዚህም እያደረጉ ይጠቀማሉ። ምክንያቱም ካለባቸው ችግር አንፃር ማለት ነው። ነገር ግን ከዛ ውጪ ዘቢብ በጣም ትልቅ ፈውስ ትልቅ በረከት የምናገኝበት ከትልልቅ መከራዎች ከትልልቅ ፈተናዎች በተለይም ከስጋ ህመም ሁሉ የምንፈውስበት ስለሆነ ሁላችንም ዘቢብን ከገዛን በኋላ ዘቢቡን ከገዛን በኋላ በካህናት አባቶቻችን ባለንበት አጥቢያ ቤተክርስቲያን ባለንበት ቤተክርስቲያን ልናስባርክ ይገባል። ይህንን ማድረግ የማንችል ደግሞ ባለንበት ቦታ ላይ ይህንን ነገር ማግኘት የምንችል ከሆነ በምናገኘው ካህናት ማስባረክ ካልሆነ ደግሞ ዘቢቡን ካገኘን በኋላ አቡነ ዘበሰማያት መድገም ወይም ደግሞ የመዝሙረ ዳዊት ዘጠናና ሀያ ሁለትን መጸለይ ካልሆነ ደግሞ ካልሆነ ደግሞ ይህንን ማድረግ ካልቻለን ደግሞ ሌላው ደግሞ እንደነገርኳችሁ ውዳሴ ማርያምን መድገም እንችላለን። ውዳሴ ማርያምን መድገም፣ እነዚህ ጸሎቶች፣ ከነዚህ ጸሎቶች ውስጥ አንዱን ጸልየን በስመ እግዚአብሔር ባርከን የተባረከ የተቀደሰውን ቅዱስ ኤልሻዳይ ቅዱስ አዱናይ ብለን ስመ እግዚአብሔርን ጠርተን ይህንን ነገር እንዲባረግ ማድረግ እንችላለን። ካህን ሆነን አደለም ካለብን ችግር አንፃር በዚህ መንገድ እግዚአብሔር ስመ እግዚአብሔር እንዲያድርበት ማድረግ ስለምንችል ማለት ነው እና ልክ ምግባችንን ስም እግዚአብሔር ጠርተን ባርከን እንደምንበላው ቀድሞ ምንም የነበረው ሲባረክ ስም እግዚአብሔር የተጠራበት ስለሚሆን ዲያብሎስ ከኛ ጋር እንደማይበላው እንደምንከላከለው ሁሉ ይህንንም ስንባርከው የተቀደሰ የተባረከ ይሆናል እና ይህንን ማድረግ ይጠበቅብናል። ከዛ በኋላ ግን ከተባረከ በኋላ ቤታችን ካመጣነው በኋላ የወላችሁ ውድ ቤተሰቦች በደንብ እዚህ ጋር ዳምጦኝ፣ ጠዋት ጠዋት በባዶ ሆድ ነው የምንጠቀመው። በባዶ ሆድ ከቤት ከመውጣታችን በፊት ሶስት ሶስት ፍሬ ማለት ነው። ሶስት ሶስት ፍሬ በባህሉ ወድ ይበላል ማለት ነው። ይበላል። ከዛ በኋላ መውጣት ነው። ይህንን በደንብ ማድረግ ያስፈልጋል። ይህንን ስናደርግ ውስጣችን ላይ በጨጓራ ሕመም የገባ ሕመም ሆኖ የገባ በተለያየ መንገድ የገባ ውስጣችን የሚቀመጥ መንፈስ ይመታል ማለት ነው። በተለይም በጣም ብዙ ሰዎች ዛሬ የጨጓራ ህመም አለብኝ እያለን የተለያዩ መድኃኒቶችን እንወስዳለን፣ የተለያዩ ህክምናዎችን እናደርጋለን፣ ብዙ አይነት ቦታ ልንገባለን እንገባለን። ይህንን ነገር ልናስተካከል የምንችለው በዚህ መንገድ ስለሆነ ይህንን ማስተዋል ይገባል። ስለዚህ ይህንን ከገዛችሁ በኋላ ታስባርኩታላችሁ። ከተባረከ በኋላ ሶስት ሶስት ፍሬ እንዳልኳችሁ ሶስት ሶስት ፍሬዋን መውሰድ ትችላላችሁ። ይህ ማለት ሶስት ሶስት ፍሬ ስላችሁ እኔ ደንግጌ ያስቀመጥኩት ህግ አይደለም። ወይም ደግሞ እናንተ አስርም ፍሬ ብትወስዱ፣ ሰባትም ፍሬ ብትወስዱ፣ ሶስትም ፍሬ ብትወስዱ፣ ሁለትም ፍሬ መውሰድ ትችላላችሁ እንደ ለመዳችሁት። ነገር ግን እኔ በግሌ እስከማውቁ ድረስ አንዳንድ ፍሬ ሶስት ሶስት ፍሬ ሰባት እንደዛ የተደረገ ይሰጣል። ስለዚህ እንደሚመቻችሁ መንገድ አድርጋችሁ በባዶ ሆድ ጠዋት ከቤት ከመውጣታችሁ በፊት ታደርጋላችሁ ማለት ነው። አስተውሉ ውድ ቤተሰቦቼ፣ ቤተሰቦች ይህንን ደጋግማችሁ በሚታደርጉበት ጊዜ ውስጣችሁ ሲያማችሁ የነበረ፣ ሲረብሻችሁ የነበረው ነገር በሙሉ ውልቅ እያለ ይመጣል ምልክት ይሰጣቸዋል። በዛ ላይ እንዳልኳችሁ መተት ከሰውነታችን እንድርግ ከፈለግን እነዚህ አይነት መንፈሳዊ ምግባራት ላይ በደንብ መስራት ያስፈልጋል። በተደጋጋሚ መጸበል ያስፈልጋል። በተደጋጋሚ መናፍስትን ማሰር ያስፈልጋል። በተደጋጋሚ መናፍስትን መቃወም ያስፈልጋል። በማንኛውም መንገድ በበረከት ስራዎች ውስጥ መሳተፍ ያስፈልጋል። በገንዘባችን የገባ ወደ ህይወታችን በመልካችን የመጣ መተት በተለያየ መንገድ ዝሙት በዝሙት መንገድ እንድንወጥ በዝሙት ሀሳብ ሴሰኛ እንድንሆን በተለያየ መንገድ የመጡ መናፍስቶች በሰውነታችን በስጋችን ነው የሚቀመጡት። ስለዚህ እነዚህን ለማክሸፍ እነዚህን ህይወታችን ለማረቅ መንፈሳዊ የሚባሉ ነገሮችን ማድረግ ያስፈልጋል። ሌላው ግን እንግዲህ እንደነገርኳችሁ ዘቢብን መጠቀም በጣም ወሳኝና አስፈላጊ ነገር ነው። የትኛውንም የመተት መንፈስ በተለይም እንደነገርኳችሁ በጨጓራ ህመም የምትሰቃዩ ሰዎች ይህንን ማድረግ በጣም አስፈላጊ ነው። አሁን ብዙ ሰዎች ጠዋት ከቤት ከመውጣታቸው በፊት ቁርስ መብላት ልምድ አላቸው። በቃ ቁርስ መብላት ቶሎ ብሎ ቁርስ መብላት እንደዚህ አይነት ነገሮችን ማስወገድ ያስፈልጋል። እንደ ቤተክርስቲያን አስተምህሮ ቁርስ መብላታችሁ ያናል ችግር አለው እያልኩኝ አይደለም። ግን በአንድ ለምዶ በጣም ይመከራል። በቃ ህመም ወይም የሆነ ችግር ከሌለብን መስተቀር ይቅርብን፣ እስከሆነ ሰአት ድረስ እንጠብቅ። በቃ እስከሆነ ሰአት ድረስ ታግሰን ከዛ በኋላ መመገብ ከዛ በኋላ ቀጣይ ነገሮችን ማድረግ ያስፈልጋል እና በጣም ልንጠነቀቃቸው የሚገቡ ነገሮች አሉ ከምግብ ጋር በተገናኘ ምክንያቱም ጾምን ለማግደፍ ጾምን ለማበላሸት ብዙ ጊዜ ዲያብሎስ ከሚያቀርብብን ነገር አንዱ ምግብን አብዝተ እንድንመገብ አብዝቶ ምግብን የማቅረብ ነገርን እንመለከታለን እና እነዚህን ነገሮች ለማስወገድ በጣም መጠንቀቅ ያስፈልጋሉ እንደ ቤተሰቦች እና በዚህ መንገድ መሄድ ከሁላችንም ይጠበቃል ስለዚህ ይህንን እንደነገርኳችሁ ዘቢቡን በባዶ ሆድ ሶስት ፍሬ ሊሆን ይችላል ሰባት ፍሬ ሊሆን ይችላል ይህንን ከወሰድን በኋላ ሌላው ይህንን የምናደርገው ከጸሎት በኋላ ነው። አስተውልድ ቤተሰቦቼ፣ ጸሎት ጸልየን ለምሳሌ የሌሊት ጸሎት፣ የ11 ሰዓት ጸሎት ተነስተን ጸልየን ሰግደን ከጨረስን በኋላ ይህንን ነገር አድርገን ሰውነታችንን፣ ፊታችንን በጸበል ብስብስ አድርገን ከቤት እንወጣለን ማለት ነው። አንድም ውስጣችን ያለውን መንፈስ ያፈርሳል፣ ስራውን፣ አላማውን፣ እቅዱን ያበላሻል። ሌላው ደግሞ ከኛ ተነስቶ እንኳን ሌሎችን ሰዎች የሚፈትን መንፈስ ካለ እንመታለን እናስራለን፣ ማለት ነው። ሌላው ከውጭ ወደኛ የሚመጣ መንፈስ ተስቦ የሚመጣ መንፈስ ካለም ያንን መንፈስ አርፎ እንዲቀመጥ እናደርጋለን፣ ወደኛ እንዳይቀርብ እንከላከላለን ማለት ነው። እና ዛሬ ብዙዎቻችን እንደዚህ አይነት መከላከያ ቃል እግዚአብሔር የእግዚአብሔርን ጦር ዕቃ በእጃችን ይዘን እየወደቅን ያለ ነው ለዚህ የእግዚአብሔርን ጦር ዕቃ በእጃችን ዘንድ መጠቀም ያልቻለው እኛ ብቻ ነን። በነገራችን ላይ የእግዚአብሔርን ጦር ዕቃ በእጃችን ዘንድ ፍሬ ማፍራት ያልቻለው እኛ ነን። ስለዚህ ቤተክርስቲያን ፍርድ ቤት አይደለችም፣ መድኃኒት ቤት ነች፣ ሐኪም ቤት ነች ተብሎ የሚነገረው በተደጋጋሚ ለዚህ ነው። ቤተክርስቲያናችን ውስጥ የጠፋ ነገር አንዳች ነገር የለም። ሁሉም ነገር ቤተክርስቲያናችን ውስጥ አለ። መድኃኒት የሆነው ነገር ሁሉ ቤተክርስቲያናችን ውስጥ አለ። የምንፈወስበት የምንባረክበት፣ የተዘጋው የሚከፈትበት ሁሉም ነገር ቤተክርስቲያናችን ውስጥ አለ። ነገር ግን እኛ መቅረብና ከዛ ማዕድ መቋደሱን ያቃተነው ወደ ምስጢራት ቅረቡ፣ ንስሐ ግቡ፣ ስጋውና ደሙ ተቀበሉ ተብሎ በጣም ብዙ ጊዜ ይነገራል። ብዙዎቻችን ግን አሁንም ለስጋውና ደሙ ዝግጁ አይደለን። ብዙዎቻችን ለዚህ ነገር ዝግጆች አይደለንም። ይህንን ነገር ለማድረግ ብዙዎቻችን የተዘጋጀን አይደለንም፣ ክፍትም አይደለንም። ሀሳቡንም ለመቀበል ብዙዎቻችን የተመቸን አይደለንም። እና ይህንን ማድረግ በጣም አስፈላጊ ነው። ስለዚህ በተለይም የጨጓራ ህመም እያለ ደጋገማችሁ የምትታከሙ፣ ህክምና እየሄዳችሁ መርፌ የምትወጉ፣ የተለያዩ መድኃኒቶችን የምትቀበሉ፣ የተለያዩ ነገሮችን በሰውነታችሁ የምታደርጉ የምትቀቡ፣ የጨጓራ ህመም ያመኛል፣ ይህንን ምግብ አልበላም፣ ይህንን ምግብ እተዋለሁ፣ ይህንን አልበላም፣ ይህንን አልፈልግም የምንል ሰዎች ይህንን ቪዲዮ ልታዳምጡ ይገባል። ይህንን ቪዲዮ ለብዙ ሰዎች እንዲደርስ አድርጉ። ለብዙ ሰዎች መማሪያ ማንቂያ መልእክት ነው እና በጨጓራ ህመም የምትሰቃዩ ሰዎች ይህንን ቪዲዮ አዳምጡና፣ ይኸው ዘቢብ ትገዛላችሁ። ዘቢቡን ከገዛችሁ በኋላ በካህናት አባቶቻችን ታስባርካላችሁ። ሶስት አንድ ሰባት እያደረጋችሁ በፍሬ በፍሬ ትወስዳላችሁ። በባዶ ሆድ ነው እንደነገርኳችሁ፣ በባዶ ሆድ ትወስዳላችሁ። ይህንን የምታደርጉት የሌሊት የ11 ሰዓት የ12 ሰዓት ጸሎታችሁን ከጨረሳችሁ በኋላ ልክ በባዶ ሆዳችሁ ትወስዳላችሁ። ከቤታችሁ ወደ ስራችሁ ሊሆን ይችላል ወደ መንፈሳዊ አገልግሎት ሊሆን ይችላል። ሌላም ነገር ካለ ማንኛውም አገልግሎት ወደምትንቀሳቀሱበት ቦታ መውጣት ትችላላችሁ ማለት ነው። ለምን አሁን መከላከያውን አድርጋችኋል። ስመ እግዚአብሔርን ጠርታችኋል። ቀኔን ባርክልኝ ብላችኋል። ስራዬን ባርክልኝ ብላችሁ ጠርታችኋል። ስለዚህ እግዚአብሔር ቃሉን የሚጠብቅ አምላክ ነው ያለን። ቃሉን የሚጠብቅ ቃሉን የሚያክብር አምላክ ነው ያለን። እንደኛ አይደለም እግዚአብሔር። ስለዚህ ቃሉን የሚፈጽም ቃሉን የሚያደርግልን አምላክ ስላለን የጠየቅነውን ነገር ደግሞ እግዚአብሔር ይፈጽምልናል። ስለዚህ ከኛ የሚጠበቀው ምንድን ነው? በቅንነት፣ በመልካምነት፣ በደግነት በንጹህ ልብ ብቻ ወደ እግዚአብሔር መቅረብ ነው። ስለዚህ ይህንን ስናደርግ እግዚአብሔር በበረከቱ ይሞላናል። ቤታችንን በበረከት ቤታችንን ሰላም ያደርጓል። የተዘጋውን ይከፍትልናል። ህመማችንን፣ ደዌያችንን ፈተና የሆንብንን ነገር በሙሉ ከህይወታችን ያስወግዳል። ስለዚህ እንደነገርኳችሁ ዘቢቡን በካህናት ማስባረካችሁን እንዳትረሱ። ካህናት በሌለበት ቦታ ያላችሁ ብቻ ናችሁ። ራሳችሁ ውዳሴ ማርያም ጸለያችሁ አቡነ ዘበሰማያት ደግማችሁ መዝሙር ዘጠና ዘጠና ሀያ ሁለትን ደግማችሁ ወይም ደግሞ ሌላም ጸሎት ሊሆን ይችላል፣ ሰኔ ጎልጎታ ሊሆን ይችላል። ጸልያችሁ መጠቀም እንዲባረክ የምታደርጉት ራሳችሁ ናችሁ። ካህናት የሌለበት ቦታ ያላችሁ በተለይም ከኢትዮጵያ ውጭ ያላችሁ ቤተሰቦች ማለት ነው። ይህንን ታደርጋላችሁ። ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ ብላችሁ በጌታዬ በኢየሱስ ክርስቶስ ስም በአብ በወልድ በመንፈስ ቅዱስ ስም የተባረከ ይሆን ብላችሁ ስመ እግዚአብሔርን ጠርታችሁ መጠቀም ትችላላችሁ ማለት ነውና፣ በዚህ መንገድ ማድረግ ትችላላችሁ። ምክንያቱም ካላችሁበት ችግርና ካላችሁበት ፈተና አንፃር ብታደርጉት ምንም ችግር የለውም ለማለት ነው እና ይህንን ብናደርግ ብዙ ነገር እናገኛለን። ስለዚህ ዘቢብ በጣም ትልቅ ጥቅም አለው፣ በጣም ትልቅ ጥቅም ማለት ነው እና ብዙ ሰዎች እኔ ዘቢብ ው ዘቢብ አንበላም ያሉ ሰዎች አሉ። አንፈልግም፣ አንድ ከቀመሱ በኋላ ሁለተኛ አንቀምስ ያሉ ሰዎች ለምን? ምክንያቱም ውስጣቸው ሆኖ የሚረብሻቸው መንፈስ ስላለ ማለት ነው የሚመታ የሚጨነቅ መንፈስ ስላለ እንደዚህ አይነት መንፈሳዊ የሆኑ ነገሮችን አይፈልጉም። እኔም ዝክር ላይም ብዙ ቦታ ብዙ ነገር አይቻለሁ። ዝክር ቀምሰው የሚቅበጠበጡ የሚጨነቁ ብዙ አይነት ፈተና የሚደርስባቸው ብዙ አይነት ነገር፣ ሁለተኛ አንቀምስም ሁለተኛ አንበላም የሚሉ ሰዎች አሉ። ነገር ግን ስለ መናፍስት ጉዳይ ተብሎ መናፍስት እንዲያረጋል ተብሎ ሲነገራቸው መስማት የማይፈልጉ ግን ዝክሩን ከበሉ በኋላ በጣም ብዙ አይነት ፈተና የሚደርስባቸው ግን ያው አጅሬ ውስጥ ሆኖ መከራውን እያየ የተጨነቀ እንደሆነ ግን መረዳት የማይፈልጉ እኔን ሴጣን አይነከኝም እኔን ሴጣን አይፈት ነኝ ብሎ አምኖ የተቀመጡ ሰዎች አሉና እንደዚህ አይነት አስተሳሰቦችን አስወግዶ የእግዚአብሔርን ምህረትና የእግዚአብሔርን በረከት መቀበል በጣም አስፈላጊ ነው ብዬ አስባለሁኝ። እና በዛ መንገድ ልንሄድ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ መረጃ ካገኛችሁ ይህንን ቪዲዮ ለብዙ ሰዎች ሼር አድርጉ። ምክንያቱም ዛሬ በጨጓራ ህመም የማይታመም ሰው የለም፣ በጨጓራ ህመም የማይቸገር ሰው የለም። ነገር ግን መፍትሄ ነው ብሎ የሚያስቡት ሐኪም ቤት ሕክምናን የዓለሙን ፍልስፍና፣ የራሳቸውን አስተሳሰብ ብቻ እየደረደሩ ከቤተክርስቲያን ከመንፈሳዊ በረከት ከመንፈሳዊ በረከት በመረቅ ብዙ አይነት ችግር ውስጥ የገባን የምንገኝ ሰዎች ስላለን ይህንን በጣም ማስወገድ የሚገባ ነገር ነው። ሕክምና መጥፎ ነው እያልኳቸው አይደለም። በሕክምና ውስጥ ነው ግን ብዙ ያልተረዳነው ነገር አለ ብዙ ያልገቡን ነገሮች አሉና ያንን ማስተካከል ማረም ያስፈልጋል። እና እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ እንደነገርኳችሁ ዘቢብ ትገዛላችሁ። ዘቢብ በተለያየ መልክ አለ። ይሄኛው ጠቆረ የሚለው ነው። በተለይም ለሕፃናቶች የሚሆነው ልጆቻችሁንም ጭምር ልጆቻችሁንም ጭምር ጠዋት ጠዋት እንደተነሱ ፊታቸውን እንደታጠቡ ወይም ደግሞ ልጆች እንደተነሱ አፋቸው ላይ እንትን እያደረጋችሁ መስጠት። ይሄኛው ፍሬ ውስጡ የሌለ ስለሆነ ለህፃናቶችን በጣም የተሻለ ነው፣ ጥሩ ነው ማለት ነው። እና ዘቢብን በዚህ መንገድ መጠቀም ትችላላችሁ። እንዳልኳችሁ በባዶ ሆድ ብንጠቀም ብዙ በረከት እናገኛለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየና